ኔ ብለን የሰው ልጅ ሀሳቡን አይቀይርም እንዴ? ለምን ትቀይሩ? የፈጣሪ ሀሳብ ነው ምናምን ብለን ተነጋግረን ጨረሰን አይደለ? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ፣ ዛሬ ላይ መተሽ ይሄንን ነገር ማውራቱ አግባብ ነው ላንቺ አግባብ ነው ወይ? አስፈላጊ አይደለም። በቃ ለምን ምን ጨናነቀው? በቃ ማይሆን ከሆነ አልሆንም ነው አለቀኝ። እንዴ እኔ ኩርታ አንችን ለማስደሰት ብዬ ከማንም እንት እንዳት እንዳታንሽብኝ ብዬ ነው አደለ የተሻለ ቦታ ወስጄ አንቺን ለማዝናናት አንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ እዚህ ጋር ደልቶኝ ወይንም ገንዘብ ኖሮኝ ይሄናል እንትን ብዬ አይደለም እኮ። ሰላም ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለሁ። ይህን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምክታን በምጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን አሳባሰች በኮሜንት እንድሰጡኛ ልኩ እውነት ለመናገር ጠፋች እንዳትሉኝ ብዬ ነው ቤተሰቦች እንጂ። ዛሬ ብዙም ደስተኛ አደለሁኝም። የፍትፈታ ሀቢታይዜም የለም፣ ግን በቃ ዝም ብዬ አንዳንድ ነገር ጣል አድርጌ ማለፍ ብቻ ነው የምፈልገው። እንግዲህ ምን ሆነሽ ነው ሳምሪ ምን ነው ደበረሽ ምናምን ማለታችሁ ስለማይቀር በኢቢኤስ ላይ የቀረበችው የአማራዋ ልጅ አሳዛኝ ግፍና ታሪክ በጣም ውስጤን ረብሾኛል። ቪዲዮ ከኢቢኤስ ላይ እንግዲህ ተሰውሯል ተወስዷል ስለዚህ በጣም በአሁኑ ሰዓት ልጅቷም ደህንነቷ እንኳን ልጅቷ ቀርቶ የፕሮግራሙ አቅራቢዋ ሊያ ራሱ አደጋ ውስጥ እንደሆነች እየተሰማ ስለሆነ በጣም ውስጥ ተሰምቶኛል ኤቢኤስ እንግዲህ በመንግስት አካል ተገዶ የተቀረጸበትን ኮምፒውተር ሳይቀር እንደተወሰደም ነው እየተባለ ያለው እና መጀመሪያም ሲጀመር ልጅቷ ቪዲዮ ላይ ስትወጣ ይሄ አደጋ እንደሚገጥምባት ግልጽ ነው ያን ሁሉ ስቃይ እያደረሰባት ህግ አሁን ላይ በሰላም ያቆያታል? የማይታሰብ ነው። ምክንያቱም የብዙዎች ድምፃቸውን ያወጡ ልጆች በሙሉ በሰከንድ ውስጥ ነው እየታፈኑ ነው የሚወሰዱት እና ምንም አይገርምም፣ አይደንቅም። ስለዚህ በቃ ተሰማኝ ተሰማኝ በቃ እንደ ሰው ልጅ ተሰማኝ የእውነት እኔ መቼ ነው ግን የእኛ ግፍ የሚያበቃው? መቼ ነው እናት ማልቀስ የምታቆመው? መቼ ነው ልጄ ተምሮ በሰላም ይመጣልን ስጋት የሚወጣው እውነት እኔ እንጂ አንዳንድ የሳስበው ሰሞናችሁን እራሱ ራሱ ትጠላላችሁ። እና በጣም ተሰምቶኛል፣ በጣም ተሰምቶኛል የምር ቪዲዮን ከቤስ ቢጠፋ፣ በነገራችን ላይ ብዙዎች ዘንድ ዳውንሎድ ተደርጎ ተቀምጧል፣ እንዲሁም የተለያዩ ዩቲዩቦች ላይ ተለቋል። እንግዲህ መንግስት እሱ ምን ማድረግ እንደምችል ባናቅም፣ እየሄድክ እያንዳንዱን ዩቲዩብ ልታስጠፋም እንደሆነ ባናቅም ታሪክን ዓለም እየሰማል ነው። ከሰሞኑ ደግሞ በአለም ይዘገባል። አዎ ብቻ በጣም ብቻ አላቅም። ሰው መሆን ያስጠላል። የውነት እናንተ ሰው መሆን ያስጠላል። ሰው መሆን ያስጠላል። ስንቀባጠር እኮ ሁላችንም ምናም ደልቶት ምናምን የሚቀባጠራለ ውስጡ እየተሰማው የሚቀባጠራለ የምር ብቻ። በአጠቃላይ እኔ ለሰው ልጅ እርስ በርሳችን ክፉ ባንመቀኛኝ ብዙ ነገር ባናስብ ጥሩ ነው። ያው እንደዚህ በቪዲዮ ብዙ ነገሮች ስንወራወር ምናም ምናም በቃ ይኸው ከልባችን እንደማይሆን ብዬ ነው የማስበው። የሰው ልጅ ከልቡ ባይጣላ መልካም ነው። በቃ በአፋችሁ ተጣሉ፣ በልባችሁ ግን አትጣሉ ለማለት ነው የምፈልገው። እንግዲህ ዛሬ የሩታና የአብርሽ ብራንክ በጣም ሩታ ግን ብታርፊ ይሻልሻል ማለት በኋላ ለቅሶ ከሚሆንብሽ፣ በእያንዳንዱ ነገሮች ሁሉ እሱን የሚያስደነግጥ ነገር ባታደርጊ መልካም ነው። ለራስሽ ነው ማለት ሴት ልጅ ቤቷን የምትይዘው የምሰበስበው ሴቷ ራሷ ናትና አሞኛል እያለሽ እንደዚህ አይነት ብራንክ ማድረግሽ ራሱ ተገቢ ነው ብዬ አላስብም። እንዴ ምንድን ነው የኒያክል ገንዘቡ ውስጥ ቢቀር ምንድን ነው የምን መንገብገብ ነው? የሚያስደስተው ነገር ብሰሪ ሆን አንድ ለአንድ ቪዲዮ ምን ችግር አለው? ልትሄዱ አራት ቀን የቀረው ሰዎች እንዴት ነው እንደዚህ አይነት ፕራንክ ተደርጎ ሊረጋጋ የሚችለው ማለት ነው። ሲጀመር ደግሞ አሞኛል ብሎሽ ከሆነ ደግሞ ጥሩ ነገር እንዴ ቤት ውስጥ እራሱ እንደው በጎች ችግር የለውም። ሁሉንም እኮ ያያሉ። አሞታል ብለሽ አስተኝተሽው። አጥሜቶን ገንፎ ምናምን ስትዩ ብትቀርጪ የተሻለ ነው ገባሽ ተንከባከበችው ተብሎ ሞቅ ሞቅ ጨፍጨፍ ይደረግልሻል ይሄ ግን መንገድ ላይ አሞኛል እያለሽ እንደዚህ አይነት ቪዲዮ መስራተሽ ተገቢ ነው ብዬ አላስብም ማለት አንዳንድ ጊዜ ያው ሴት ስትሆኑ ቤታችሁን ብልጦናችሁ በብላት ማት ይዙ ከሆነ ወንድ ልጅ ከበረረ ሞኝ ካመረረ ይባላልና ካመረረ እንደማይመለስ አውቀሽ ወደ ራስሽ መመለሱ መልካም ነው ብዬ አስባለሁኝ ሌላው ደግሞ አንዳንድ ኮሜንት አይቼ ነበረ። ቤተ ክርስቲያን ስትሄዱ ቀርጻችሁ አሳዩን የሚል ኮሜንት አይቼ ነበረ። እናንተ ልጆች ግን እንዴት ነው ልጆቹን እየተዳፈራችሁ ማየን ነገር እያስገባችሁ እንዳታስቀስፏቸው የምር ሰው በሃይማኖቱ ነው ሁሉ ነገር የሚያምርበት። በቃ እነሱ ኦርቶዶክስ አይደሉም ብዬ ነገርኳቸው አደል። እንዲህ ለምንድን ነው ማስጨነቅ የፈለጋችሁት? ሃይማኖታቸውን ብላችሁ ሳይሆን ማንነታቸውን ብላችሁ ተከተሉ። በቃ እኔ ማንንም ስለ ሃይማኖት ካልሰራ በስተቀር ሃይማኖትን ብዬ አልከተልም። እኔንም አይነካኝ ከሆነ ቪዲዮውን ባይለት ምንም የሚያመጣብኝ ነገር የለም። አንዳንዶች አሁን ላይ የመጣባችሁ ነገር ብላችሁ ብላችሁ ዩቲዩብን ወደ ሃይማኖት ወደ ዘር እየወሰዳችሁት ያላችሁት ነው እንጂ እኔ አንድ ሰው በሃይማኖት ብዬ አይቻላቅም። ሃይማኖት ቪዲዮ እኮ ነው የሚሰራው። ለምሳሌ እኔ በሙስሊም ቁራን ብቻ የሚለቅ ከሆነ ስለማያገባኝ አልሄድም፣ አልከታተለውም። ገባችሁ? ልክ እንደዛ ነው እንጂ እንደዚህ ኖርማል ስራዎችን የሚሰሩ ልጆች፣ የሚያዝናና የሚያስቅ የሚያጫውቁት ሃይማኖት የማይነካ ነገር፣ ምናምን ከሃይማኖት ጋር የማይገናኝ ነገር ከሆነ ሃይማኖታቸውን አያላይም። እኔ አያገባኝም ያስገባችሁ እነሱን ቪዲዮቸውን ብዬ ነው መግባት ያለብኝ። እና በጣም እያስጨነቃችኋቸው እና ድፍረትን እንዲዳፈሩ እያደረጋችኋቸው ነው ያላችሁት ማለት ነው። ስለዚህ መስቀልም በግፊት ነው ሲጀመር። አሁንም ቢሆን አብሮሽ እንደም ቲሸርት በውስጥ ስለሚል አያረግም፣ ብዙ ጊዜ አያረግም አብሮሽ ሲጀመር ማለት ነው። ያ አውሩታ ግን አንገቷ ስለሚንገለጠጥ ሴት ልጅ ስለሆነች፣ ብዙ ጊዜ የምለብሰው ልብስ ግልጥ ያለ ስለሆነ ግዴታ መስቀሏል ማድረግ አለባት። አንድ ቀን ብታወልቀው እንዴት እንዴት እንደሆናችሁባት መስቀልሽ መስቀልሽ መስቀልሽ በቃ ሰበብ ስታጣ ሻወር ቤት ወልቆ ቢሆን አለች። ከመቼ ወዲህ ነው ሻወር ስንወስድኛ መስቀል አውልቀን የምንታጠበው? ወደ እውነቱ ስንሄድ ማለት ነው መስቀል ተወልቆ አይታጠም። መስቀል ጠባቂያችን ነው። ለሰከንድ እንዲለየን አይገባም። ያው በባህር አቋርጠን ስንሄድ አስገዳጅ ነገር ካልገጠመን በስተቀር እንጂ በሀገራችን ላይ ሆነን መስቀል ደስ ሲለኝ ማውልቀው ደስ ሲለኝ ማጠልቀው፣ አለም ከተበጠሰ እንኳን ለሰከንድ ያክል መቆየት የለባችሁም። እንደው ማታገኙበት ቦታ እንኳን ቢሆን ክር ፈልጋችሁ ጥቁር ክር ማሰር አለባችሁ። ስለዚህ ይሄ ሰበብ አይሆንም። ገባችሁ? ጮሁ የሚጠለቅ ዝም ስትሉ የሚወለቅ ነገር አይደለም። እና በሃይማኖታቸው ዙሪያ ድጋሜ ባትጠይቋቸው ደስ ይለኛል። ማለት የገባችሁ ይመስለኛል። እንግዲህ የምናገረው ነገር እና ኮሜንት ላይ የሄዳችሁ ብዙ ጊዜ እንደዚህ ጫና ስለምታበዙ በዛው ትንሽ እየመጣችሁ የምትከታተሉኝ ስላላችሁ ከእነሱ ቤተሰቦች እንዲገባችሁ ብዬ ነው ያው ላልሰማ ያሰማ አይደል ነገሩ አንድ ሰው ከሰማ አትንገር ብዬ ብነግረው አትንገር ብሎ ለአትንገር መልሶ ነገረው ይላል ያገሬ ሰውና ወይ እንደ ፍቅርዬና እንደ ፉፉዬ ግልጽ አድርገው አልመጡ በቃ አሁን ሃይማኖታቸው ግልጽ የእነሱ ግልጽ ነው እየተፋጁም እየተናጩም ቢሆን የሚከተላቸው ይከተላቸዋል ችግር የለውም ማለት ነው አብርሽና ሩታ ግን ሲመጡ ግልጽ ነበረ። ማለት ግልጽ አይደለም፣ በሃይማኖታቸው ዙሪያ ግልጽ አይደለ። አንዳንድ ነገሮችን አይታችሁ ካልተረዳችሁ በስተቀር ግልጽ አይደለም። ግን ብዙ ኦርቶዶክስ እንዳልሆኑ ብዙ የሚያሳዩ ነገሮችን ልብ የሚል ሰው ያውቃል፣ ይታወቃል ማለት ነው። ሲመጡ ጀምሮ ለብዙ ወራት መስቀል የላቸውም ነበር። ሀይ በግፊት ነው መስቀል ያደርጉት። ይህን ታውቃላችኋል። መስቀል ሰርላት፣ መስቀል ሰርላት፣ መስቀል ሰርላት። ቅርብ ጊዜ አሁን ቅርብ ጊዜ ሶስት ወር ወይም አራት ወር ቢሆናት ነው። እሷ እራሱ መስከረከር እሱም አያደረግም። ሁሉም ሞላ እና ኤፍሬም ሞላ ምናምን ሀይሜ፣ አሁን ዋው ብያለሁ። መብራ መጨረሻ ተሳምረው ሀይሜ። አሁን ከብሩኬ ጋር ከሆነች ጀምሮ ታማትባለች፣ በስነስርዓት መስቀል ዋና ስራ አውልቃ አጥልቃ አታቅም። እሷም በፊት እንደዛው ነበረች። ልክ ከብሩኬ ጋር ወጥራ መስራት ስትጀምር ማህተባ ማድረግ ጀመረች ማለት ነው። ገባችው፣ ተቀየረች ያኔ። መጀመሪያ ኦርቶዶክስ ባትሆንም አሁን ላይ ይፋ ያወጣችሁ ነገር ባይኖርም ተቀይራለች፣ ኦልሬዲ ማለት ነው። ስለዚህ እኔ እንደዚህ ነው እንደዚህ ነው ባላችሁ በሃይማኖት ዙሪያ ደስ ይለኛል፣ ግን ብዙ ኮሜንቶች እያየው ስለሆነ የኛ ልጆች ስለሆናችሁ እንዳትገፋቸው ስለምፈልግ ነው። የድፍረትን ነገር እንዳይሰሩ ስለምፈልግ ነው ይሄን እየነገርኳቸው ያለሁት። ወይ ደግሞ ጠይቋቸው፣ ጠይቋቸው፣ ግልጽ ጠይቋቸው፣ ይንገሯችሁ። ሁሉን ነገር ያው ይነግሯችሁ ይልኝ፣ ሃይማኖታችሁ ዙሪያ ግልጽ አድርጉልን። ለብዙ ወራት መስቀል አታደርጉም ነበር፣ መስቀል አድርጉ ስንላችሁ አረጋችሁ። አሁን ደግሞ አንዳንዴ ታውልቃላችሁ። ግልጽ እንዲ ነው ባትሏቸው እንዲያላቸው ኮሜንት ላይ እስኪያጨናንቋቸው እና መልስ ከሰጧችሁ ማለት ነው። ከዛ ውጭ ግን በድፍረት እንድታስደርጓቸው ስላልፈለግኩ ነው። አግብቶኝ አይደለም አያገባኝም። ግን ደግሞ ሃይማኖት ላይ የማይመለከታቸው ላይ በእናንተ ግፊት ምንም ነገር እንዲያደርጉ አልፈልግም። የተዋህዶ ልጅ እስከመሆን ይመጠን የማይሆን ነገር ውስጥ እያወቀ የሚሆን ነገር ሲሰራ ዝም ማለት ስለማልችል ነው ይሄን የነገርኳቸው። በሌላ አባት ባትወስዱ ደስ ይለኛል። ለጭቅጭቅ የሚሆን ለንትርክ የሚሆን ጊዜ የለኝ። ሞት ለመናገር ደስተኛ ሆኝ አይደለም። ይህን ቪዲዮ እየሰሩላችሁ ያለው የምትወዱ የምታከሩኝ ቤተሰቦች ተረዱኝ ያላችሁ ድምፅ እንዴት እንደሆነ ደስ ሲለኝ ምናምናምን እና ከማንኛውም ቪዲዮ ላይ ሽር ሰብስክራይብ አድርጉ። በድጋሚ ሰላም ለኢትዮጵያ ሰላምት፣ ሀገራችን የሚገፉ የሚበደሉ የሚያዙን ቤተሰብ ህዝቦችን ወገችን ወገኖቻችን ሁሉ እግዚአብሔር አምላክ ያስብልን። እንደኛ ኃጢያት ሳይሆን እንደሱ ቸርነት ማለት ነው። ስለኛ ሳይሆን ስለተራቦ ተራቦ ስለተጠሙት፣ ስለህፃናት ብሎ እግዚአብሔር የሀገራችንን ምሕረት ያምጣልን። እወዳቸዋለሁ። መልካም ጊዜ ይሆንላችሁ። ቻውቻው